ጄድ ተክሎች። ጄድ ተክሎች ከውበታቸው ባሻገር ዘርፈ ብዙ ጠቀሜታዎች አሉ። የጄድ ተክል ጥቅሞች በጌጥነት ብቻ የተወሰነ አይደለም። እኔ በቤት ውስጥ የጃድ ተክሎችን ማልማት የመጀመሪያ ምርጫዬ ነው። እናንተም በእርስዎ የእጽዋት ምርጫ ላይ የጃድ ተክልን ለመጨመር እንድትፈልጉ ሊያደርግዎት የሚችሉ አስደናቂ ጥቅሞችን ልንገራችሁ። አንድ፣ ጄድ እጽዋት የአየር ጥራትን ያሻሽላሉ። ናሳ በ1989 ካካሄደበት ሄደበት የንጹ አየር ጥናት ጀምሮ እስካሁን ሳይንቲስቶች እጽዋት አየራችንን እንዴት ሊያነጻ እንደሚችል ጥናት አድርገው ነበር። ቤታችን ውስጥ እንደ ጊዋክስ የተለዋዋጭ ኦርጋኒክ ውህዶች ያሉ በአይን የማይታዩ አየር ወለድ ኬሚካሎችን ሊኖሩ ይችላሉ። በየዕለቱ የሚመረቱ የቤት ውስጥ ምርቶችና ከቤት ውስጥ እቃዎች እነዚህም ቪኦሴስ ወይንም ተለዋዋጭ ኦርጋኒክ ውህዶች ምንላቸውን ያመጣሉ። ለቪኦሲሶች መጋለጣችን እንደ አስም አልፎ ተርፎም ካንሰር ባሉ በሽታዎች የመያዝ አጋጣሚያችንን ከፍ ሊያደርግ ይችላል። ይሁን እንጂ ተክሎች እነዚህን ውህዶች አብዞርብ ያደርጋሉ ልክ ከቸው ሁለት ብዞርብ እንደሚያደርጉት። በቅርቡ በኒውዮርክ ዩኒቨርሲቲ የተደረገ አንድ ጥናት እንደሚያመለክተው ጄድ ተክል ቪኦሴስን ለማስወገድ ከሚያስችሉት በጣም ውጤታማ የሆኑ ተክሎች መካከል አንዱ መሆኑን ይፋ አድርጓል። በተለይ ደግሞ የጄድ ተክሎች አስቶንና ቶሉንን በማስወገድ ረገድ ጥሩ ውጤት አስመዝግቧል። ስለዚህ ጄድ ተክሎች ለቤት ማራኪ ከመሆናቸውም በላይ ለጤንነታችንም ጠቃሚ ናቸው። ሁለት የጄድ ተክል ጭንቀትን ወይንም የአእምሮ ውጥረትን ይቀንሳል። የአእምሮ ጤንነት በብዙዎቻችን ዘንድ ይበልጥ አሳሳቢ እየሆነ መጥቷል። በተጨማሪም ውጥረት ለአእምሮ ጤንነት መዛባት ከሚዳርጉ ዋና ዋና ምክንያቶች አንዱ ነው። ደስ የሚለው ግን የጄድ ተክሎች ውጥረታችንን ለመቀነስ ይረዱናል። ሚኒሰንሊ ሰንሊ ጂያንግሊ ቡምጂን ፓርክ እና የሽሚ ሚያዛኪ ከበቤት ውስጥ ከሚገኙ ተክሎች ጋር መቆራኘት በወጣቶች እንዲሁም በጎልማሳዎች ላይ የሚደርሰውን የራስ ገዝ የነርብ ስርዓት እንቅስቃሴ በመግታት ስነ ልቦናዊ ና ፊዚዮሎጂያዊ ውጥረትን ሊቀንስ ይችላል ከ በሚል ርስ ባጠኑት ጥናት እንዳየነው ኮምፒውተር ላይ ከማዘውተር ይልቅ ከእጽዋት ጋር መቆራኘት፣ ሀያ አራት ወጣት ወንዶች ሁለት አይነት ስራዎችን እንዲሰሩ በማድረግ የደም ግፊታቸውና የአእምሮ ውጥረት መጠናቸው ለማመዛዘን በተደረገው ጥናት አንደኛው ሥራ ዘርፍ በኮምፒውተር ላይ የተመሰረተ ሥራ ሲሆን፣ ሌላኛው ደግሞ አንድን ተክል መልሶ መትከል ላይ ያተኮረ ነበር። ተክሉን እንደገና በመትከል የተሰማሩ ወጣቶች የደም ግፊታቸው አነስተኛ ከመሆኑን በላይ ተረጋግተው ነበር የተገኙት። ከዚህ በተቃራኒ የኮምፒውተር ሥራ የሚያከናውኑት ወጣቶች የልብምትና የደም ግፊታቸው ከፍ ያለ መሆኑን አሳይተዋል። ሶስት ጄድ ዕጽዋት ማራኪ ገጽታ ያላቸው ተክሎች ናቸው። ምንም እንኳን ሴካዊንድ ቢሆንም አብዛኛዎቹ የጃድ እጽዋት አይነቶች ማራኪ የሆኑ ትናንሽ ዛፎችን ይመስላሉ። ይህም ለፀሐያማ ክፍሎች ወይም መስኮቶች የሚሆን ውብ የማስጌጫ ተክል እንዲሆኑ ያደርጋቸዋል። ጄድ የሚባሉት ተክሎች ውብ የሆነ አረንጓዴ ቅጠል ያላቸው ሲሆን ለየት ያለ መልክ አላቸው። የጄድ ተክሎች ቤት ውስጥ እንኳን ተተክለው በጣም በአስደናቂ ሁኔታ ሊያድጉ ይችላሉ። ክራሱላ ውቫታ የሚባለው የጄድ ተክል ከበርካታ ዓመታት በኋላ ቁመቱ እስከ ስድስት ሜትር ሊደርስ ይችላል። ይሁን እንጂ በቤት ውስጥ በሚመች ሁኔታ ከተቀመጡ እስከ 3 ሜትር ሊደርሱ ይችላሉ። አራት ጄድ ተክሎች ጥሩ እንቅልፍ እንድንተኛ ይረዱናል። ይህ የማይመስል ነገር ሊመስል ቢችልም ጄድ የሚባሉት ተክሎች ጥሩ እንቅልፍ እንድትተኛ ሊረዱ ይችላሉ። ጥናቶች እንደሚያሳዩት እጽዋት በመኝታ ክፍል ውስጥ ጠቃሚ ሥራዎችን ሊያከናውኑ ይችላሉ። በ2019 ቻይናውያን ሳይንቲስቶች እጽዋት ለጠፈር ተመራማሪዎች እንቅልፍ ላይ ምን አይነት ተጽዕኖ ሊያመጡ እንደሚችሉ ለማወቅ ምርምር አድርገዋል። የጥፈር ተመራማሪዎች አንድን ተክል ሲመለከቱ ወይም ለመተኛ ሲሞክሩ አንድን ተክል ሲያሸቱ ውጥረታቸው አነስተኛ እንደሆነ ጥናቱ አመልክተዋል። ቀደም ሲል እንደነገርኳችሁ የጄድ ተክሎች ጎጂ የሆኑ ቪዮሲን ከአየር ላይ ማስወገድ ይችላሉ። ይህ ደግሞ በመኝታ ክፍል ውስጥ የሚበከሉ ነገሮች መጠን እንዲቀንስ ይረዳል። በዚህ ክም ምክንያት የተሻለ እንቅልፍ እንዲትተኛ ይረዳሃል። ጄድ ተክል ለጥሩ ሌሊት ለጣፋጭ እንቅልፍና የአእምሮ ሰላም ተመራጭ ተክል ነው። አምስት ጄድ እጽዋትን ለመንከባከብ እጅግ በጣም ቀላል ነው። የጀል ተክሎች ለቤተው ብዙ ጥቅሞች ያበረክታሉ። ነገር ግን በአጽፋውያን ያህል ጥንቃቄና እንክብካቤ አይጠይቁም። አስቸጋሪ ሁኔታዎችን ወዲያው ስለሚለምዱት የጃ ተክሎች በቤታችን ውስጥ በየትኛውም አካባቢ ይበቅላሉ። የጀል ተክሎች ብዙ ውሃ አይጠይቁም። ይሁን እንጂ ጀድ የሚባሉት ተክሎች በቀን ውስጥ ቢያንስ ከአራት እስከ ስድስት ሰዓት የፀሐይ ብርሃን ማግኘት ያስፈልጋቸዋል። እነዚህ ግሩምና ማራኪ ተክሎች ቀስ በቀስ ስለሚያድጉ ከመጠን በላይ መቁረጥ አያስፈልገዎትም። በተጨማሪም ብዙ ማዳበሪያ አይጠይቁም። ይህም በስራ ቢዝ ስለሆነ ለማንኛው ሰው ግሩም የሆነ መዝናኛ በቤት ውስጥ እንዲኖሩ ያደርጋል። የጄድ ተክሎች ከተባዮችና በሽታዎች ጋር በተያያዘ ምንም ችግር የሚያስከትሉ አይደሉም። ስድስት ጄድ ተክሎች ይበልጥ ውጤታማ ወይንም ፍሬያማ እንድትሆኑ ሊያግዞት ይችላል። በ2014 በዩናይትድ ስቴትስና በኒዘርላንድ በሚገኙ ቢሮዎች ላይ በተወሰኑት ቢሮዎች ተክሎችን በማድረግ በመቀጠል ያለ ተክሎች ተደረጎ የስራ ስኬታማነትም ለመለካት ጥናት ተከናውኗል። ሳይንቲስቶቹ እንዳገኙትም ቢሮ ተክል ሲይዝ ሰራተኞቹ 15 በመቶ የበለጠ ምርታማ መሆናቸው ታይቷል። በእኔ አመለካከት አንድ ጄድ ተክል ወደ ቤቱ ወይንም በቢሮው ለመጨመር በቂ ምክንያት ይመስላል። ስለዚህ አለቃህም አስፈላጊነቱ ባይታየው እንኳን የቢሮውን ብልጽግና ለማሳደግ እየሞከራችሁ መሆናችሁን ገልጻችሁ ቢሮ ውስጥ መትከሉን ቀጥሉበት። ሰባት የጀድ እጽዋት የቤት ውስጥ እርጥበትን ለማመጣጠን ይረዳሉ። በቤት ውስጥ ያለውን የሙቀት መጠን መቆጣጠር ብንወድም እንኳ እርጥበት አዘል አየር እጅግ በጣም አስፈላጊ ነው። የአውስትራሊያ ብሔራዊ የአስማ ምክር ቤት እንደገለጸው አብዛኞቹ የአውስትራሊያ ቤቶች ከ30 እስከ 50 በመቶ የሚደርስ እርጥበት ሊኖራቸው እንደሚገባ ደንግጓል። የጀል ተክሎች እና ሌሎች የቤት ውስጥ ተክሎች እዚህ ደረጃ እንድንደርስ ይረዱናል። በቤታችን ውስጥ ያለው አየር በጣም ደረቅ ከሆነ እንደ አስም ያሉ የመተንፈሻ አካላት ችግሮች ሊያጋጥሙን ይችላሉ። በተጨማሪም ደረቅ አየር ለቆዳችን ጽር ነው። ይህ ደግሞ ኤክዝማና ከንፈሮች እንዲሰነጣጠቁ ያደርጋል። የቤት ውስጥ ተክሎች ከተተከሉበት ዕቃ ላይ ውሃ ተቀብለው ቅጠሎቻቸው ላይ ባለቀዳዳ አማካኝነት እርጥበቱም ወደ አየር ይለወጣሉ። ይህም ሂደት ትራንስፓይሬሽን በመባልም የሚታወቀው ሲሆን የቤታችንን እርጥበት በተገቢው ለመጠበቅ ይረዳል። ስምንት ጄድ እጽዋትን በቀላሉ ማባዛት ይቻላል። የጃር ተክሎችን በብዛት በማባዛት ጥቅም ላይ እንዲውሉ ማድረግ ትችላላችሁ። እንዲያውም አንድ ቅጠል ብቻ በመጠቀም ልታሰራችሁ ትችላላችሁ። ይሁን እንጂ ከሁሉ ቀላል የሆነው መንገድ ግንድ በመቁረጥ ሌላ ዕቃ ላይ መትከል ነው። ለማባዛት ግንዱን ስንቆርት ብዙ ቅጠሎች፣ ኩሬዎች እና ጥቂት ሴንቲሜትር ርዝመት ያለው ግንድ መሆን አለበት። ከዚያም የቆረጥነውን በማሰሮ ውሃ ውስጥ ወይም ለመትከል አፈር ተሞልቶ በተዘጋጀ ዕቃ ውስጥ ማስቀመጥ ወይንም መትከል። ዘጠኝ ጄድ ተክሎች ወደ ቤት ውስጥ ሊገቡ የሚችሉ ጫጫታዎችን ይቀንሳሉ። እውነት ነው። የድምፅ ብክለትን ለመቀነስ ስናስብ ወደ አእምሮችን የጃድ ተክል ቀድሞ ከሚመጡ ዘዴዎች ውስጥ አይደለም። ይሁን እንጂ ተክሎች በቤታችን ውስጥ ያለውን ከውጭ ሆነ ከውስጥ የሚፈጠር ጫጫታን ለማሻሻል እንደሚረዱ ታይቷል። ይህም ከፍ ያሉና የሚረብሹ ድምፆች የሚያሳድሩትን ተጽዕኖ ለመቀነስ ይረዳል። በደቡብ ኮሪያ የሚገኙ ተመራማሪዎች ይህን ሁኔታ ለመመርመር ሲሉ ፒስሊና ሞንኪ ፐዝል የተባሉ አበባዎችን እና የወረቀት የድምፅ መከላከያዎችን አመዛዝነውታል። ተክሎቹ በተለያዩ የድምፅ መጠን እንዲቀንስ በማድረግ ረገድ ይበልጥ ውጤታማ እንደሆኑ ጥናታቸው አመልክቷል። ተክሎች በውፍረታቸው ምክንያት ጥሩ የድምፅ መከላከያ እንደሆነ አረጋግጠዋል። የድምፅ ሞገዶች በአየር ውስጥ በሚጓዙበት ጊዜ በእጽዋት ግንድና ቅጠል ይዋጣሉ። ጄድ የሚባሉት ተክሎች ጥቅጥቅ ያሉ ግንድዎችና ቅጠሎች ስላሏቸው ተጨማሪ የድምፅ ሞገዶችን ሊያጠፉ ይችላሉ። ስለዚህ የጃድ ተክሎችን በማልማት ሰላምና ጸጥታ እንዲሰፍን ማድረግ ትችላለ። አስር ጄድ እጽዋት አለርጂን ይከላከላሉ። ጄድ እጽዋት ከአየር ላይ እንደ ቪኦሲ ያሉ ጎጂ ነገሮችን በማጣራት ረገድ ወደር የሌላቸው መሆኑን አይተናል። የአየሩን ጥራት ሊያሻሽሉ የሚችሉ ተክሎች አለርጂ ለሌለው ሰውም ጠቃሚ ናቸው። ጅል ተክሎች አስምን ጨምሮ የተለያዩ የተለመዱ አለርጂዎችን የሚቀሰቅሱ ውህዶችና ቁሳቁሶችን ለማጣራት ሊረዱ ይችላሉ። ስለዚህ አለርጂ ካለብህ ወይንም ካለብሽ የጅል ተክሎችን ሞክር፣ ሞክሪ። ስላዳመጡን እናመሰግናለን። ሳብስክራይብ፣ ላይክ ማድረጉን አይርሱ። ባይ።